ማርኬሽን አቡዬ አንቺ እንኳን እራሪልኝ አትጨክኝብኝ። ማርትዬ እየተቻለ ሁሉ ሄዳለች። ነገር ግን አንድም አካል አጠገቧ ሆኖ እችን እናት እንርዳት እችን እናት ካጠገቧ እንቁም ያላት የለም። ብቻውን ብዙ ሄዳለች፣ ብዙ ማውሩታለች። ስለ እኔ ሰርካ ለምን እንድርዳት ከጎኗ እንሆን ብላለች። ማንም ግን ወደ ስልክ ይደውል የለም። ማንም ግን ሰርካ ለቤት እናገኝሻለኝ የለም። የአምስት ሆስፒታል ውጤት ማሄኪችን፣ ይሄን አስቀድመን ነግረንሽ ነበር። ሴት ሊ ባላት ላልችም፣ ትክክል ግን እኔ አላቃትም ነበር። እናንተ ከኔ ቀድማችሁ ታቋት ነበር። እኔ ደግሞ በራሴ ማረጋገጥ ፈለግ፣ በራሴ አስመርምሬ ማረጋገጥ ፈለግ። አሁን አይቆጨኝም። ማስገባሽ አሁን አትሊስት አስመርምሬ ልጆቹን ውጤቱን እንዣለን። ትሩ ታልክ የሚባል ወንድሜ የኔ ቤት የኔ ፎሎወር የመርመሪያውን ከበር አርጎ ተመርምረው ውጤቱ እጄ ላይ አለ። ካላስ እነዚህ ልጆች ከተመረመሩና ውጤቱን እጅ ላይ ከያስ በኋላ ሴትዮ የፈለገችውን ብታወራ እንደፈለጉት ያመናት ይመራል። ነገም እኮ አዲስ ሰው እንደ እኔ አዲስ ሰው ሲያገኛት እኮ ነገም ያምናት ይችላል። አብዬ እባክሽን በአላህ አፉ በኝና አፉ በኝና ከልጆች የምገናኝበትን መንገድ አቡዬ በአላህ አፉ በኝ አቡዬ፣ አደራ። ይሄን መልእክት እያሰማችሁ ለሀቢባ አድርሱልኝ። ሀቡዬ ወድሻለሁ። በቃ እኔ ቅርታ እጠይቃለሁ። እኔ እሳቱን ማጥፋት እፈልጋለሁ። የሚንደውን እሳት ማጥፋት እፈልጋለሁ። እኔ በቃ በቃ ምንም ማድረግ አልችልም። ልጆቼ ናቸው እነሱ፣ ተለይቼ መኖር አልችልም። ከእነሱ ውጭ ህይወት የለኝም። እኔ ምንም አይነት ህይወት የለኝም። ብዙ ለመርሳት ብዙ ብዙ ብዙ ብዙ ነገር አደረግኩኝ። ነገር ግን በፍጹም ምንም ነገር ለጽናናኝ አልቻለም ምንም ነገር ሀቢባ፣ እቺ እህታችን ይኸውልሽ፣ እኔ በየትኛው መንገድ ሲቀጥል ሶስት ልጆች ህይወት ነው እያበላሸች ያለችው። በህግም ብትሄጂ በማህበረሰብም ብትሄጂ ያስጠይቃታል። እንኳንስ አይደለም ህፃናት ልጆቻችን አይደሉም እኛ ትልልቅ ሰዎች እንኳን በእሷ ጭንቅላት ታመናል። ድምጿን ሲሰማ ያልተረበሸ የኢትዮጵያ ህዝብ የለም። እናንተ ይሄ ሁሉ ህዝብ ተረብሾ መሰለኝ። ሚዲያ ላይ በየጊዜው ጩኸቷን፣ አሰቃቂ ድምጿን ስታወጣ ህዝብ ይሄን ያህል እየጮኸባት ያለው እኛ ልንረዳት ሄደን ነው። አምስት ሰዎች ልንረዳት ሄደን በራሴ ገንዘብ በራሴ መኪና ቪዲዮ እንዳትቀርጭኝ፣ አትጠጊኝ፣ ቤቴን ማናሳየሽ ብላ ኡ ብላ የዛን ቀን ማለት ነው ያሳየን እዛው ኮንዶሚኒየም ውስጥ የሚኖር ሰው እንዲያጎነብሱ ታደርጋለች። ይህ እኮ የሚያደርገው እያለች ደግሞ እንዲከፍት ያሳያል። ስለሆነ እንደዚህ አድርጉ እያለች ልጆቹን ገና ከመግባታችን በፊት እንደዚህ ታደርጋለች። ልጆቹ ሲረሱ ዶክተሮች እንደሚፈልጉት ሲያስተኛቸው ኖ እንደዚህ አይመረምሩም። ከንተ ካልተንበረከኩና ከወገባቸው እንትን ካላደረጉ በጉልበታቸው ተንበርክከው ከአንገታቸው ጎንበስ፣ ጀርባቸው ጎንበስ ካላለ እንግዲህ እንዲከፍትላቸው ማለት ነው። እንደዛ ካልሆነ በስተቀር አይመረመሩም ልጆቼ እያለች ብዙ ስታስቸግር የነበረበት ሁኔታ ነበር። ለተወደዳችሁና ለተከበራችሁ ውድ ኢትዮጵያውያን መልእክቴ ይድረሳችሁ። በውጭ ሀገር ላለች ሀቢባ መልእክቴን እንድታደርሱልኝ እፈልጋለሁ። አቡዬ በአላህ አፉ በይኝ የኔ ውድ የኔ ንግስት ምንም ቢሆን እንደ ክፉ አድርገሽ እንኳን ብታይኝ ክፉ አይደለሁም፣ አፌ ብቻ ነው የሚለፈልፈው። እና አቡዬ ተስፍሽ ቸኮል ጋር ድርጅት ውስጥ ባስገባሽን ጊዜ አንቺን አስቀይሜ ወጣሁ አይደል? ትንሽ ጊዜ ብቆይ ፍሬያማ ይሆን ነበር፣ እስከዛሬ መልካም ነገር ይኖረኝ ነበር። ነገር ግን አቡዬ የቸኮል ድርጅት ባለቤት ተስፍሽን ያስቀየምኩት መስሎኝ ነገሮች ጥሩ ሳይሆኑ ቀርተው ሹልክ ብዬ ወጥቼ ከእንደገና ልጆቼ ናጣው አቡዬ። በምድር ላይ ሲኖር ማንም ሰው ስህተት ይሰራል፣ በጣም ብዙ ስህተት ይሰራል። ሳይታወቀን እየታወቀን ብዙ ስህተት ይሰራል አቡዬ። እና የኔ ውድ ንግስት፣ የእኔ ውድ ንግስት ልብሽ ሮሮ ነው። አገር ውስጥም አገር ውጭም ላሉት ትጨነቀለሽ ለሴትም፣ ለወንድም፣ ለሁሉም ሳታዳይ ትጨነቀለሽ እና ሀብዬ ቅርበኝ፣ አፉ በኝ፣ አፉ በኝ፣ በአላህ በአላህ አፉ በኝ። እኔ ህፃናት ልጆቼን አጥቼ መኖር አልችልም። ሀብዬ በቃ ድርጅቱ ወይም ከልጆቼ አጠገብ እንዲያደርገኝ እንደገና እነዛ ጥብቅና የሚሰጠኝ ለገቢስ ውጭዬው ነበር። ነገር ግን ሀቡዬ አሁን አባቴን አጥቻለሁ። አባቴ ከተለየኝ ሁለት ወራቶች ሀቡዬ አሁን ፎርዋርድ ባደርግልሽ ምን ያህል እንደምትደመሚ ውጪ ልዑልን የምታስተምር እየለመነች ይህን ሰሞን ይህን ሶስት ቀን ሙሉ እየደወለችልኝ የነበረች አንድ እናት አለች። እና ልዑል ይሄ ትልቁ ማለት ነው በትምህርቱ አዎ በትምህርቱ ከክፍሉ አንደኛ የሚወጣ አይምሮ ምን ያህል ብሩህ እንደሆነ የሚገርምሽ፣ የሚያወራበትንም አይተሸዋል፣ እንግዲህ አይደል የውጤት የሚላላኩበት የነበረ እንደ ልጇ የምትቆጠር የትምህርት ቤት በየጊዜው የምትልክ የነበረች እና ልጅን አሰጠኝ። እንዲህ ያደረግኩኝ ነው አሁን ተናድጄ ነው ሚዲያ ላይ ስትወጣ እንትን ያደረግኩትና ልጄን ብትወልደውም እሷ እያስተማርኩት ያለሁት እኔ ነኝ። የሚያስፈልገውን ነገር ለአንድ ልጅ የሚያስፈልገውን ነገር ሁሉ እየሞላው ላስተምር ብላ እየጠየቀች አለችው እና ውጤት አምጥቶ ልጁ የውጤቱን ሲልክላት፣ እቺ ለምታስተምረው ኢትዮጵያዊት ማለት ነው ሲልክላት፣ እንዴት ልጄን ሴትየዋ በጣም ጀግና የኔ ልጅ በርታ ደስ የሚል ውጤት ነው፣ ምናምን ነገር ሲባል እኔን ጀግና እንትሳት ልጄን እንዲህ ነው ጀግና ብለሽ የምትዩ ምናምን ብላ የሞለጫት ቦይስ። እኔ በጣም ስቅጥ ያለኝ እንደው እንደው ባሰማሽ ባሰማችሁ፣ እዚህ ያላችሁትም ምናልባት አላስፈቀድኳቸውም። በእርግጥ ልከውልኝ እንዲህ የምታደርግ እንዲህ የምሰራ ሴትዮ ናት። ከዛ ጭና ጭቼ አስቢው የኔን የልብስ ብራታ ቡዬ ይኔውደግስት ል ለኔ የህይወቴ መሰረት ነው ል ብዙ ነገሮችን የረሳውበት ነው ልጅን ተልሽር ለኔ ሀዘን ሀዘን ሀዘን ነው ከነገናም ደግሞ ህጻናት ልጆችን ል በጣም ስለምወደው ብቻውን ከሆነ ሌላ ነገር ይሆንብኛል ብዙ ነገር ይገጥመዋል ል በፍጹም ብቻው መሆን የለበትም በማለት ሁለት ወንድሞችም አብረውት እንዲሆኑ አደረግኩ። ነገር ግን እኔ ራሴን መስዋዕት አደረግኩ። እኔ በጣም ተጎዳሁ፣ ሀቡዬ በጣም ነው የተጎዳሁት። እንዲህ ነው ልልሽ አልችልም። የእኔ ውድ ንግስት ሀቡዬ ዋ እኔ ጠበቃ የሚሆነኝ አጠገቤ የሚቆም ያለ ገንዘብ ፈጣሪን ፈርቶ እውነተኛ ፍርድን የሚሰጠኝ እውነተኛ ነገር ብፈልግም፣ ብዙ ብራመድም፣ ነገር ግን ሀቡዬ ምንም አይነት ገንዘብ ምንም አይነት ፋይናንስ ምንም አይነት ነገር በምንም መንገድ ብራመድ ለማግኘት አልቻልኩም። ሀብዬዋ የእውነት ነው የምነግርሽ። ልጆቼ ከወጡ ሰዓት ጀምሮ እኔ የምኖርበት ቦታ ምንም አይነት ነገር ሳይኖር ምን በለው የምጠጣው ሳይኖረኝ ኢብንፍ ያለውበት ቦታ የመብራት ሶኬቶች እንኳን ሳይኖሩ መብራት ሳይኖረው በጨለማ ቦታም እንኳን ሆ ሰው ሳይኖረኝም እንኳን ጭንቅላት አደለሁም፣ ባለጌናት አይደለሁም። እነሱን ያዳንኩ መስሎኝ ነው የሁሉ ጩኸቴ የሁሉ ብዙ መንገድ የተራመድኩት። ነገር ግን ጥፋቱን አግኝቸዋለሁ፣ ምክንያቱም በዚህ ልክ ሚዲያ ላይ መውጣት አልነበረብኝም። ይሄ አለማውቄ ነው፣ አልተማርኩም። እስከ ስምንት ነው ትምህርቴ። ከዛም አጠገቢ ማንም የሆነ የለም፣ ብቻዬን ነው ህይወትን ሳሳልፍ የነበርኩት። አቡዬ የሰው ልጅ ያጠፋል ሰው ያጠፋል። ብዙ ሴቶች ልጆቻቸውን ትተው አረብ ሀገር ይሄዳሉ ምናምን ያደርጋሉ ብዙ ነገር ይን ይሆናሉ። እኔ እንደዛ መሆን ግን አቃተኝ። እውነታ ብዬ እውነታ አቃተኝ፣ እና ቢያንስ ቢያንስ የሚያስፈልገው ከእርዳታው ይልቅ ልጇን ጎበዝ ተብሎ ሲባል ምን ያህል እንደምትቀናና እንደምትናደር የምትረጅበት ነው። እንደው ስሚ እኔ ውድ እናት በጣም ይቅርታ። ኔ እናቴ ሰላም ነሽ? ከንዬ ደህና ነሽ? እናቴ በጣም ይቅርታ። እኔ ባጠፋሁት ጥፋት አንቺን ሁልጊዜ እንደዚህ አድርጊ እንደዚህ አድርጊ ማለት እኔ በጣም ይሰማኛል። በጣም ይቅርታ። እዛ በሚከፋት ነገር አረሽ እንደዛ መሆን አይደ ሰሙት ይሄ ነው። ከን እንዴት ነሽ? ሰላም ነሽ? ደህና ነሽ? ቮይስሽን ሰምተነዋል። አብረን የሰማ ነው ያው ስልኩ የጋራችን ስለሆነ ጎበዝ ለዚህ እንደዚህ እንድትሆን ነው የምፈልገው። ልውልዬ ምናምን ብለሸዋል፣ ደስ ብሎኛል። በእርግጥ እውነት ነው፣ ፈተናውን እንድኬድሽ ነበር ትናንትና ከቻርሽ አናግሪ። ጎበዝ ነህ ምናምን ብለሽ ደስ ይላል። ግን እኔን አንድ ቅር የሚለኝ ነገር ስላለ ነው ገኒ። ማለት ሁልጊዜ የህፃኑን ብቻ የምታወሪው ከሆነ ህፃኑን ብቻ ደግ አርገሃል እንደዚህ ብለል የምትዩ ከሆነ በጣም ነው የሚከፋኝ፣ አልዋሽሽም። ምክንያቱም ልጄና እኔ አንድ ላይ ነው የምንኖረው። ልጄ ደግሞ የእናቱን ፍቅር እንዲያጣብኝ አልፈልግም። ሌላ ሰው በሚነግረው ንግግር እናቱን ጠልቶ ከእናቱ ሸሽቶ ወይም እሷ አላስፈላጊ ሰው ናት ለማኝ ናት ወይም እሷ ስራ ለምን አሰራም እንደዚህ እንደዚህ እያሉ ስሙን ለሚያጠፉ ስማችን ለሚያጠፉ ሰዎች አንቺም እንደዛ ተባብረሽ እንደዛ መሆን አይደለም። እኛ የማልሰራበትም ምክንያት ልጄ ጠንቅቆ ያውቃል። ጠላት ከጀርባችን እንዳለ ልጄ ጠንቅቆ ያውቃል። ስምንት አመቱ። እኔ ደግሞ ልጆቼን ትቼ ለደቂቃ እየትም እውነቱን ነው። ለማንኛውም ሰው ለኢትዮጵያ ሕዝብ አስረግጭ ተናገር ያለውኛ አይደለም ሚዲያ ላይ ወጥቼ። ስለዚህ አንቻውም በጀርባ ለእሱ ልዑልዬ ጎበዝ እንድትሆንልኝ ነው የምፈልገው። አይባልም፣ ምክንያቱም እናት ነኝ እኔ። ልዑልዬ እንዴት ነህ? እናት ደህና ናት ወይ? ልጆች፣ ወንድሞች ደህና ናቸው ወይ? ትምህርትህን እያጠናህ ነው? እየሄድክ ነው ትምህርት ቤት? ማሚዬስ እንዴት ነው? እያደረሰች ነው? ማሚዬስ ሲከፋት አይዞሽ ብላት፣ በሚከፋት ነገር አግዛት። እናት ናት ነው የሚባለው እንጂ እንደዚህ አይባልም እናት እሱም ብቻ ለይተሽ ስታዋሪ ስለሚከፋኝ ነው ያየሽ ምክንያቱም በጣም ብዙ ሴቶች ናቸው እኔን የጎዱኝ በጣም ብዙ ሴቶች ከነዛ ውስጥ የለየውሽ አንቺ እኔ መልካም አደርጋለሁ ለልጁ ስላልሽ እውነተኛ ልጁን ልትረጁ ካሰብሽ በቃ ጥሩ እናት ነሽ በሚል ነው እኔ ቦታ ሰጥቼሽ ሚዲያ ላይ የሚያወራውት እንጂ እኔ ቤት ክራይ የምትረዳኝ እናቴ ከእናትን በላይ እናት ናት ከእናትም በላይ እናት፣ እግሬ እስከሚነቃ ቢሄድ እኔስ እንደሷ አይነት እናት ላገኝ አልችልም። አሜሪካን ሀገር ነው የምትኖረው። በጣም ደግ እናት ናት። በጣም ደግ እናት በቃ እሷ በየወሩ አስር አስር ሺህ ብር ትረዳናለች። እሷ የምትረዳንን ሰባት ሺህ ብር ወይም ደግሞ ስድስት ሺህ ብር ቤት ኪራይ ከፍለን ሌላውን ለትምህርት ቤት አድርገን መኖር እንችላለን። ምክንያቱም እኔ የምፈልገው ከነ ልጆቼ የሚረዳኝ ልጆቼንም እኔንም እኩል አድርጎ የሚያይ እንጂ ልጄን ለይቶ ለብቻ እንደዚህ ነው እንደዚህ ነው የሚልብኝ ሰው አልፈልግም። ይሄ አይመቸኝም። በእውነተኛ ነው ምነግርሽ አሁን ቅር ስላለኝ ነው። ይሄንን ልጄ ብቻ ልሉ ልይ ደህና ነህ እንዴት ነህ አይባልም። በጣም ነውር ነው ይሄ። ኖርማሊ ሙሉ ረጃም ይላል የምትለው ይህን ነው የምተደጋግመው። ለምን እንደሆነ አንድ ሚስጥር ልንገርሽ። ልጆቼ ገና ሲወለዱ አባቱ ነው ካጠገባቸው የሆነ የለም ልጆቼ ገና ሲወለዱ እናትም አባትም አልችልም። ሶስት ወንድ ልጆቼ እንዴት እለያቸዋለሁ? በምንም ጉዳይ ምን ሲሆን ምንም ልጆ የኃጢአቴ ትንሳኤዎች ናቸው። ልጆቼ ለእኔ በጣም ብዙ ነገሮች ናቸው፣ ተስፋዎች ናቸው፣ ሲሳዎች ናቸው። ለእኔ ምናልባት ስለተቸገረች ነው ስላጣች ነው በእነሱ ስለምትበላ ነው እንደዛ አትበሉኝ። በዛ መንገድ አትረዱት በፍጹም በፍጹም እንደ እሷ አትሆኑ በአትበሉም በአታቱ በህፃናት ልጆቻችሁ ካጠገባችሁ ሲሆን ምን ያህል ደስታ አላችሁ። በእውነት ነው የምነግራችሁ። እኔ ያንን ነው አሁን ያየሁት እኮ እሱን እኮ ብቻ ነው በቃ እሱን ነው ነው የማስበው። በእውነት ነው የምነግራችሁ ምግብ? ፈልጋለሁ የሚነደውን እሳት ማጥፋት እፈልጋለሁ። እኔ በቃ